ሰበር ዜና፣ አዲስ ዜና። ዜናው ምንድን ነው? ባቢ በአባቶ ወረቀቱ ሰርቆ አንስቶ ሰጣት፣ ደስ አይለም? ደስ ይላል አለ። ይሄ ሁላችንም ምኞት ነው። ቢሰጣት ባቢን ጋለ መቼም ቦታው ያጣሁ ዶክመንቱ፣ ያው አልፈርም ያለበትን ወረቀት አለ አባቶ የት እንደሚያስቀምጠው ያውቃል። ከዚህ ሁሉም ከጽናትን መኮራረፍ፣ ከጽናትን መለያየት፣ ይሄ አይሻልም ወይ እንደዚህ ቢያደርግ የባቢ ከባድ ነው ወይ አሁን አባቱ ዶክመንት የሚያስቀምጥበት ቦታ አያቅም ወይ የሚለውን የእኔ ጥያቄ ነው እና ቢዘጠ አልሰጣትም እንዲ የምትሉ አልሰጣትም እ ቢዘጠት እኮ ደስ ይላል ነበር እኔ ብቻ ሳይሆን የእናንተ ማለት ነው ምን አስቡ ነው ቆይ ትንንሽማ አባቱ አባቱ ወደ አባቱ ያደላል ባይሆን ሁሉም ነገር በእጁ ነው ያው ያደርጓሉ ብዬ አስባለሁ ምክንያቱም እስካልፈረመበት ድረስ በስሙ እስካለ ድረስ ይሄ ነገር ከአቶ ተስፋዬ ይልቅ አቶ ናሆም ነው ጉዳዩ። ባለቤቱ ከወረቀቱ ው ይችላል። ባቢ ወረቀቶቹ ፋይሎቹ ሁሉም በሱ ስም ስለሆነ በሰውየው፣ እሱም አደለም ሊፈርም ነበረ እየተሰማማም በልጁ ስም ነው እንጂ በራሱ ስም አልነበረም። ስለዚህ አሁን ይሄ ባቢ ነው ወላይ ነው ናሆም ማለት ነው የኔ ምክር ከሰማ ከጽናትም ከመተለያይ እንደገና ያልሆነ ከዛችኛ ውስጥ ያልሆነ ነገር ከመግባትህ አባትህ አባትህ ነው። ግን ከጽናት ጋር ብትሆን ወረቀቱ ዶክመንት ጽናት ብትሰጣት አላቅም ምናምን አትልም። ታውቃለህ መቼም አባትህ የሚያስቀምጥበት ቦታ አይጠፋም። ዶክመንት የሚቀመጥበት ቦታ እና ዝም ብሎ እቃ የሚቀመጥበት ቦታ አንድ አይደለም። ስለዚህ ሁሉም ነገር በስም ስለሆነ ለምን ጽናት ሰጥታት አብራችሁ አትቆዩም? እንደነበራችሁም እንደዚሁም ደግሞ አንተ ታስፈልጋት አለ፣ የአባቷ ትረዳት አለ፣ ያው ታግዛት አለ፣ አባቷን ትሪት በማድረግ በቃ በሁሉም ነገር ብርም ተሰጣቸው ነበረ። ያን በነሱ ቢሆንም ጽናት እንዳለችው በተዘዋዋሪም ቢሆን ግን ያው አባትህን ቢሰጥህ በእነሱም ብር ነበረ አንተ የወጪ የምን ብለ የእሷን ችግር አይተ ከአባትህ ለምነ ብቻ እንደዛ ተባብራችሁ ብትኖሩ። ያችኛዋ ከእኔ ብር አስፈልጠሽ ነው የሄድሽው አይደል ያልካት፣ እችኛዋ ደግሞ ብር የላትም እንደምታያት ሁሉ ነገር ተዘርፋለች፣ እነግርሃለች። ሁሉም ነገር ያስቀረች ነገር የለምና እንግዲህ ብር በብር ነው ለወጠች ያችኛዋ የትኛው ግን ምንም እንደሌለት በንጹህ ልብ ነው አደል እንዴ? ስለዚህ አንተ ይሄን ለማድረግ ለምን ከበደ ለምን እንደዛ ተደርገም አባትህ ጥላ ያልኩህ አደለም። የአባትህ ቦታ ይኖር አደለም። በቃ ልክ አንተ እንዳልኩም የሰውን ነገር ጦሩ አደለም። የሰው ሀቅና በአንተም ስም ነበረ ሊከሰተ ነበረ፣ ወይም ደግሞ በአንተም ስም ነበረ ይሄ ነገር። አሁን ወደ ህግም ወደ ትም ሄድ እኮ ወንጀለኛው አንተነህ እንጂ አባትህ አደለም፣ ምክንያቱም በአንተ ስም ነው ያለ ስለዚህ ወደዚያም ወደዚህም ሳትሄድ ይህን ነገር የጽናት ይሰትሃል ለምን እንደዛ አትገላገልም አንተስ ለምን ነጻ አትሆንም ው እንደዛ አይሻለም ወይ ይሄ ነገር አስበው ታውቃሉ ላመላክተህ ብዬ ነው ይህን ዶክመንት ጽናትን የአንቺ ነው በቃ አባቴ ያደረገኝ ነገር ያደርገኝ ከአንቺ ምን ላይ አታልፈልግም ሀቃችሁ ነው ተዘርፋችኋል አሁን አባቴ በዚህ ድርጅት አንድ አምስት ሳንቲም የሚያወጣ ነገር የለም። ገዛው አይደለም የሚባለው ወይስ ወረሰው? ወረሰው እንጂ ወረሰውም አይደለም ዘረፈው። መውረስ በፍቃደኝነት ነው። አንድ ሰውን ነገር በቃ ያካል ውርስ ከተባለ እንደዛ ነው። አሁን ይሄ ዘረፋ አጋጣሚው ማመቻች ነው። ትዝታ አባት ሞት እኮ ይሄን ትን የትዝታ ነበረ እንጂ አባት ገዝቶም አይደለም። ስለዚህ ማድረግ አለብህ አንተ እንደዛ ነው። በዚሁም ሌሎቹም እንደምታስተምር አንዳንዴ ብቻ እንትን ማለት ሳይሆን፣ ከአባት ልጁ ተሻለ፣ ከልጁ አባት ተሻለ። አንዳንድ ሰዎች እንደዚህ ሰው እንትን በጣም የሚያስገበግባቸዋሉ። ልክ አንድን ቀን ሳይሰሩ ሰውን ላቡን ጠብ አድርገው ባፈራው ነገር እንደ ውሻ የሚያለከልከዋሉ። ልክ እንደ ባቢ አባት ማለት ነው። ውሻ እያልሽ ነው? አባቴ እንዳትለኝ። አረ ውሻ የሚያለ ቦታ አይሄድም የሚያቅበት የሚሄድበት ቦታ አውቁ ነው የሚሄደው። ስለዚህ እንደዛ ሰዎችም ስላሉ የእንደዚ አይነት ሰዎች ማስተማሪያ ትሆናለህ። እና ቤቱንም ያው ቤቱ ወረዴ ተሽጧል ተብሏል። ተሽጦ ነው እዛም ብረት የሆኑ ሕክምና በተደረገ ግን ያለውም የተረፈውም ማዳን። የምር ተሽጦ ነው ቤቱ ወይስ በጎን ይሄን ያክል ተሽጧል ተብሎ ብር ነው የተሰጣት? ይሄን ያክል ምታ አንተና አባትህ ወይም ደግሞ አባትህ ያም ሆነ የድርጅቱን ቢሆን ማዳን አለብህ። አንተ አንድ ሰው ከአንድ ሰው ጎን እስከ ቆመ ድረስ የሚችለውም ያደርጋል፣ የማይችለው ደግሞ አያደርግም። ስለዚህ ሰው የቻለውን ካደረገ አላደረገም አይባልም። አንተ ደግሞ ይህን ነገር ማዳን ትችላለህ። ኦኬ፣ ቤቢ ያው የሪከርድ ይደርሰሃል በእርግጠኝነት ስለዚህ የቻልከውን አድርግ። ይሄ ነገር ትችላለህ። ቤቱ ተሽጧል ብላችኋል። ኦኬ ግን ድርጅቱን፣ ዶክመንቱ ሁሉም ያው መድገም አያስፈልግም ማደስም ስለሆነ ይሄ ነገር ማመልስ ትችላለህ። ምናልባት አባትህን ሊያስቸግርህ ይችላል። አባትህን ሊያጠጋህ ይችላል። ቢሆንም ግን በዛውም አባተ ታስተምራለ። ማስተማሪያም ይሆናል ማለት ነው። ይሄ ነገር አንተ ማድረግ ስለምትችል መልስና አብራችሁ እንደቀጠላችሁ እንደኖራችሁ ኑሮ ምንም ምንም ብትለብ፣ በአሁኑ ሰዓት ጽናት ከእሷ ጋር መሻሽ የለብህ። እሷን በእሷ ቤት ተበደላለች። ለምን እንደሆነ እስከምትሰማህ ድረስ ይህን ያደረክበት ምክንያት አቁ እስከምትሰማ ድረስ እሷ በደለኛ ነች። ማን ሰው ቢሆን ይሄ ነው የሚያደርገው። ስለዚህ እንደዚህ ነች ምለ ከእሷ ጋር መሻሽ ምናምን ሳይሆን፣ ያው እየተሻለች ትመጣለች። እየለመድከ ቢሆን ማግኘት አለብን። እውነታውን መናገር አለብ። የቻልከውን ማድረግ አለብህ። በቃ የቻልከውን፣ ያልቻልከውን ሳይሆን የቻልከውን አግዛት። ዶክመንቱ መለስላት። አሁንም እንደመጀመሪያ አባቷን አግዛት። ሂድ ብትልህም እንደላይ ብትልህም መሄድ አለብ። አባቷን ማየት አለብ። አባትህን ይህን ሥርዓት አስተምሮ የሰው ነገር ጥሩ አይደለም ብለው በግፈ ይዞ ነው የሚሄደው፣ ጨምሮ ይዞ ነው የሚሄደው። እንዳው ራሱ እንዳያጠፋው ይሄ ነገር አደጋግመህ ነገረው። አንድ ነገር ሰው ነገር ከመጣ የመጣው ብቻ አይደለም የሚሄደው። አንድም ወይ ያን ሰውን ለማጥፋት ነው፣ ወይም ደግሞ ያን ጨምሮ ነው ይዞት የሚሄደው። ሌላም ነገር ምናልባት አሁን ያላችሁበት ቤት ሊያሸጣችሁ ይችላል። ይሄን ነገር ምነው አርፈን ቁጭ ባልንበት በዚህ ቤታችን የምትሉበት ሰዓት ቅርብ ይሆናል። ምክንያቱም የሰው ቃል አግባብ ስለወሰዳችሁ፣ ስለዚህ ወይ አጠፋችኋል፣ ወይ ደንቦ ጨምሮ ይዞባችሁ ነው የሚሄደውና ይሄ ነገር ለተስፋዬ አባትህ እንደምንም ብለህ አሳምነህ ይሄ ነገር ማድረግ ትችላለህ። ባቢ ከጽናት ጎን መሆን አለበት። እስቲ ዛሬ ደግሞ ይዛቸው የምትምጡ እናያለን። ዶክመንቱ ይዘህ እንደምጣ ተስፋ አደርጋለሁ፣ ወይ አምጥተህ ያ ጽናት እንደምታስረክባትም። ይህን በዚህ ታስደስተናለህ እኛም ማለት ነው። ሰላማችሁ ይዛ ቪዲዮ ላይክ አድርጎት ባይ ባይ።